ወደ ቀዳሚ ጥንቅራችን እንለፍ። ባለፉት ሶስት አመታት በተሰራው የሪፎርም ስራ ወንጂ ስኳር ፋብሪካ ለውጥ እንዲያመጣ እንዳስቻለው የስኳር ፋብሪካው ስራ አስኪያጅ ማላማን ተናግረዋል። ሪፎርሙ ፋብሪካው ከኪሳራ ወጥቶ 29 ቢሊዮን ብር የተጠጋ የተጣራ ትርፍ እንዲያገኝ እንዳስቻለውም ነው የተነገረው። አው በ1946 ባጼ ኃይለ ሥላሴ ዘመነ መንግስት በኢትዮጵያ የመጀመሪያው የስኳር ፋብሪካ ሆኖ የተቋቋመው ፋብሪካው በጊዜ ሂደት የማምረት አቅሙ እየቀነሰ መጥቶ አሁን ላይ አስጊ ደረጃ ላይ ደርሷል። በዚህ ፋብሪካ የሪፎርም ስራ ውጤቶች ላይ ባልደረባችን ሳምሶን ገድሉ ያዘጋጀው ጥንቅር አለ፣ እሱ እንከታተል። በ1946 ዓመተ ምህረት የመጀመሪያው የኢትዮጵያ ስኳር ፋብሪካ ሆኖ ተመሰረተ፣ የወንጂ ሰዋ ስኳር ፋብሪካ ታዲያ ከተመሰረተበት ጊዜ አንስቶ የኢትዮጵያን ሕዝብ የስኳር ፍላጎት በማሟላት በርካታ ስራዎችን ሲሰራ ቆይቷል። ከጊዜያት በኋላ መስራት የማይችልበት ደረጃ ሁሉ ደርሶ ነበረ። ዛሬ ላይ በተደረገለት የሪፎርም ስራ ወደ ነበረበት ደረጃ እየተመለሰ ይገኛል። ታዲያ ከዚህ ሪፎርም ወንጂ ሸዋ ስኳር ፋብሪካ ምን አተረፈ? ይሄ ፋብሪካ እንደ አጠቃላይ በቀን 625ቶን አገዳ የመፍጨት አቅም ሲኖረው ይሄ በተለይ በስኳር ምርቱ ላይ ያለን የተጣራ የመፍጨት አቅም ከ1800 እስከ 2800 ባለው ሬንጅ ውስጥ በነበረው ከዓመት ዓመት እያሻሻልን በመምጣቱ በተለይ ባለፉት 3-4 ዓመታት የተሰሩት ስራዎች ባገዳውም ላይ ጥሩ ውጤት እያመጡ ስለሆነ በዚኛው በ2047 አፈጣጠማችን ወደ 5400 ቶን ፓራዋሪ የመፍጨት አቅም አግኝተናል ማለት ነው። በዚህም ኦልሞስት በቀን 7000 ኩንታል ስኳር ለማምረት ችለናል። የአገዳ መጠን ማነስና የአገዳ ሽፋን ማነስ ነው የነበረው። ከዛ አንጻር አርሶ አደሩን ለማናገር መንግስትም ለወሰደው ቁርጠኛ እርምጃ አርሶ አደሩ ጥቅማቸው ተከብሮ ወደ እስከ ዘጠኝ መቶ ሺህ ቶን የሸንኮራ አገዳ ይፈጭ የነበረ ፋብሪካም ይህ ቁጥር ወርዶ ከ300 ሺህ ብዙም ፈቅ ያላለ ሸንኮራ አገዳ ይቀርብለት ነበር። ቀድሞ ሚሊዮኖች ያተርፍ የነበረው ወንጂ ሸዋ ስኳር ፋብሪካም ከገባበት የኪሳራ ጉዞ ለማውጣት አደረጃጀቱን መለወጥ ቀዳሚ ተግባር እንደነበረ የፋብሪካው ስራ አስኪያጅ አቶ ጀማል ይናገራሉ። ፋብሪካው ራሱን ችሎ እንዲደራጅ የአደረጃጀት አደረጃጀት ምን ይዞ መጣ? የራሱ ቦርድ፣ የራሱ አስተዳደር፣ የራሱ ማኔጅመንት ራሱ ብዙ ነገሮችን የሚወስን ፋብሪካ እንዲሆን አቅም ፈጠረለት የኢትዮጵያ ኢንቨስትመንት ሆልዲንግ ፋብሪካዎች የራሳቸውን ስፔር ፓርክ ከውጭ ማስገባት የሚችሉ የውጭ ምንዛሬ ማመቻች ስራ ተሰርቷል ከዛ ውጭ ግብአት ማዳበሪያን ብንወስድ ለምሳሌ ባለፉት አመታት ለሸንኮራ የሚያስፈልገውን ማዳበሪያ ሲያገኙ አልነበሩ ፋብሪካዎች እነሱ እንዲያገኙ ከኦሮሚያ ብሔራዊ ክልላዊ መንግስት ጋርም በዚህ ድጋፍ ተደርጎለት የግብአት አቅርቦቶች ችግር ተፈቷል በተለይ በዘንድሮ አመት ላይ የፋብሪካ የተለያዩ ስፔር ፓርቶች በመሟላቱ ያገዳው ደግሞ የስኳር ይዘቱ ከፍተኛ በመሆኑ የተሻለ አፈጻጸም ያገኘንበት አመት ነው ማለት ነው። ፋብሪካችን አሁን ባለው የማምረት አቅም እስከ አንድ ሚሊዮን ኩንታል ስኳር የማምረት አቅም ሲኖረው፣ ለዚህም ዋነኛ ግብዓት የሆነው የእርሻ ምርታማነት የአገዳ ምርታማነትም ሆነ በአገዳ ውስጥ ያለ የስኳር መጠን ከፍተኛ ጥሩ መሻሻል ያለበትና ምናልባትም ወደ ድሮው የወንጂ ጥሩ በሚባልበት ጊዜ ወደ ነበረበት ፖዚሽን ላይ ያለ በመሆኑ አሁን በአስተማማኝ ሁኔታ ላይ እንገኛለን ማለት ነው። ከትናንት የውድቀት ጉዞ የተሻገረው ወንጂ ሸዋ ስኳር ፋብሪካም ፋብሪካ ዛሬ በአመት ከ28 ቢሊዮን ብር በላይ የተጣራ ተርፍ ማስገኘት የቻለ ፋብሪካ መሆን ይችሏል። ይህ ግን ገና ጅምር እርምጃ መሆኑን የፋብሪካዊ ስራ ኃላፊዎች ይናገራሉ። አራት ዓመት በኋላ አንድ ሚሊዮንና ከዛ በላይ የሚለውን እቅድ ወንጂ እያሳካል። ያም በቂ አይደለም። አሁን እኛ አገር ላይ ወደ 12 ሚሊዮን ኩንታል ፕላስ ስኳር ነው በአመት የሚያስፈልገው። ስለዚህ ሌሎችን ፋብሪካዎች ላይ አጠንክሮ መስራት ይፈልጋል እና ወንጂም እንደ ወንጂ ራሳችንን ኤክስፓንድ እያደረግን የማምረት አቅማችንን ከአመት ወደ አመት እያሳደግን መሄድ አስፈላጊ ነው ማለት ነው። እንደ ሀገር ያለ የስኳር ምርት ፍላጎትን ለማሟላት በርካታ ስራዎች የሚጠበቁ ይሆናል። ወንጂ ስኳር ፋብሪካ ግን አሁን ባለበት ደረጃ በርካታ ፈተናዎችን አልፎ እዚህ ደረጃ ላይ ደርሷል። እንቀጥላለን። የዛሬው የአገር ጉዳይ ትኩረቱን ያደረገው የስኳር ምርትና አቅርቦት ላይ ነው። የተወደዳችሁ ተመልካቾች በዚህ ጉዳይ ላይም ተጨማሪ መረጃዎችን እንዲያጋሩን እንግዶችን ጋብዘናል። እንግዶችን እናስተዋውቃችሁ፣ አቶ ታፈሰ አሰፋ የኢትዮጵያ ስኳር ኢንዱስትሪ ግሩፕ የማርኬቲንግ ዘርፍ ምክትል ዋና ስራ አስፈጻሚ ስቱዲዮ አሉ። ከእርሳቸው በተጨማሪ ደግሞ አቶ ዮናታን ሲሳይ የኢንዱስትሪ ግብአት ልማት ድርጅት የኢንዱስትሪ ውጤቶች ግዥ ዳይሬክተርም አሉ። ሁለታችሁም ስለመጣችሁ እናመሰግናለን። ወደ እናንተ ከማለፋት በፊት ግን አንድ ጥንቅር አለ፣ እሱ እንከታተላለን። አዎ፣ ለህዝብ መሰረታዊ የሆኑ ፍጆታ ምርቶች በሸማች አማካኝነት እየቀረበ መሆኑ ይታወቃል። ይሁንና ስኳርን ለማግኘት ግን መቸገራቸውን ነው በአዲስ አበባ ከተማ የሚገኙ ነዋሪዎች የገለጹት። እንግዲህ ቅሬታቸውን ደግሞ ባልደረባችን ዋለሌ ታምር አዘጋጅቶታል፣ እንከታተል። እዚህ ስኳር መጥቷል ብለውን ነበረ። ስኳር የለም። የት እንደሚያደርጉት አናውቅም። ስለዚህ እኛ ተቸግረናል። ስኳር የለም ይመጣል ጠብቁ ነው ለእኛም ግራ ሆኗል። ይሄ አባባል ምክንያቱም የለም ነው የሚባለው። ብዙ ፋብሪካዎች እንዳሉ እናውቃለን፣ ግን ለቅርቦት ላይ የለም። በየቦታ የለም ነው የሚባለው። ስኳር በጣም እጥረት አለ። ወቅቱን ጠብቆ አይመጣልንም። ያ ነገር በወቅቱ ቢሆንልን በሸማች ቢሆንልን ከሱቁ ሱቅ እየጨመረብን ስለሆነ በሸማች ቢሆንልን ትንሽም ቢሆን ይቀንሳል። ይመጣል አንዳንዴ ደግሞ ጥረት ካለ በመሀል የመስተጓጎል የትራንስፖርት ምናምን ችግር ሊገጥም ይችላል ያ ያ ካልሆነ በስተቀር ይመጣል። ከተመረተ ታዲያ የት አለ ስኳሩ? እኛ በስድስተኛ ወራችን በሰባተኛ ወራችን ዛሬ እንግዲህ ገና ልንወስድ የባንክ ከፍለ መምጣታችን ነው። ይህ የተተመነበት እኮ ወረቀቱ አለ። አምስት ኪሎ ነበር በወሩ የምናገኘው፣ አሁን የት አለ? አንድን ኪሎ ለማግኘት እኮ ችግር ሆኖብናል። መንግስት የራሱን ሚና ሊጫወት ይገባል። ህብረተሰቡ ያለ ስኳር ምንም ነገር ልጆቻችን ትምህርት ቤት መሸኘት አንችልም። ያለ ስኳር ምንም ሊሆን የሚችል ነገር ስለሌለ አገራችን በቂ ፋብሪካዎች አሉት በበቂ ሁኔታ ለህብረት ሰው ሊቀርብ ይገባል። በጣም ተማሪዎች አሉን። አሁን ለምሳሌ የግድ ያንን ደግሞ ሻይ ሳታጠጣ አታወጣ አንዳንድ ነገር ሳታረግ አትልቅ ተማሪዎችን ማለት ነው። ከሱቅ የምገዛውና ከሸማች የምገዛው እኩል አይደለም። ሱቅ ይጨምራል፣ ሸማች ግን ይቀንሳል። እንቀጥላለን የሀገር ጉዳይ ነው፣ ወደ እናንተ እያደረስን ያለ ነው። የተወደዳችሁ ተመልካቾች የስኳር ምርትና አቅርቦት እንደ ሀገር ምን ይመስላል የሚለው ላይ ትኩረቱን አድርጎ ነው የሀገር ጉዳይ ዛሬ መረጃዎችን ወደ እናንተ እያደረሰ ያለው። እንግዶቹን ቀደም ሲል አስተዋወቅናችሁ። በቀጥታ አሁን ወደ እንግዶች ነው የምናልፈው። እንግዶቻችን ጥራችን አክብራችሁ ስለመጣችሁልን ሁለታችሁን በድጋሚ እናመሰግናለን። ለአቶ ዮናታን የመጀመሪያ ጥያቄያችን ወደ እርስዎ ነው የሚሆነው። ቀደም ሲል እንግዲህ የህብረተሰብ ክፍሎች ያነሱት የነበረውን ሀሳብም አይተናል። እንደ ሀገርም የስኳር ፍላጎት ከጊዜ ወደ ጊዜ እየጨመረ ነው ያለው፣ እና ያለው ፍላጎት ምንድን ነው የሚመስለው፣ ይህንን ፍላጎት ለማሟላት ደግሞ የአቅርቦት ስራው እንዲሁ ምን ይመስላል የሚለውን እናንሳው እስኪ። መልካም እንግዲህ፣ ድርጅታችን የኢንዱስትሪ ግብዓቶች ልማት ድርጅት በዋናነት የመሰረታዊ ሸቀጦችና የመደበኛ ሸቀጦች ፍጆታ እቃዎች ላይ የሚሰራ ነው። ስኳርም በዋናነት እየሰራንበት ያለ ነው። ከስኳር አቅርቦት ጋር ተያይዞ ሶርስ የምናደርገው በዋናነት ስኳር ኢንዱስትሪ ግሩፕ ነው። ከዛ በተጨማሪ ደግሞ የተለያዩ አቅራቢዎችን በመጠቀም ከውጭ የማስገባት ሂደት አለ። አቅርቦቱና ፍላጎቱን ስናይ ከፍተኛ የሆነ ፍላጎት ነው ያለው። አቅርቦቱ በዛ ልክ ነው ማለት አይቻልም። በዚህ በጀት አመትም ከስኳር ኢንዱስትሪ ግሩፕ ወደ 17 ሺህ ኩንታል ነው ያገኘ ነው ይህንንም በቂ ነው ብል ባናስብም ባሉን ቅርንጫፎቻችን በኩል ግን አድሬስ ለማድረግ ተሞክሯል። ከዛ በተጨማሪ ደግሞ ወደ 54 ሺህ ኩንታል ደግሞ ከውጭ በማስገባት በ83 ኑ ነው ባሉን 83 ቅርንጫፎቻችንም ምርቱን ተደራሽ ለማድረግ ጥረት ተደርጓል። ነገር ግን ካለው ፍላጎት አንጻር ግን አሁንም አቅርቦቱ በቂ ነው ማለት ፍላጎቱ ተለይቷል። ምን ያክል እንደሆነ እንደ ሀገር ያለው እንግዲህ እንደ ሀገር ያለውን በቂ መረጃ የለኝም። ምናልባት አታፈሰ በኋላ ሊያነሱት ይችላሉ። ነገር ግን እንደ ኢንዱስትሪ ግብአቶች ልማት ድርጅት በሁሉም ክልሎቻችን ላይ ያለውን ፍላጎት ስናየው ግን ከፍተኛ የሆነ ፍላጎት ነው ያለው። ከውጭስ ምን ያክል የሚገባው ምን ያክል መጠን ነው ማለት እንችላለ? ምን ያክል ምንዛሬ ነው እየተጠየቅን ያለ ነው የሚለውን ከፍተኛ ምንዛሬ ነው የሚጠይቀው ከውጭ ለማስገባት እኛ እንግዲህ እያደረግን ያለ ነው ምርቱን በብር ማስገባት ከሚችሉ አቅራቢዎች ጋር ነው ወደ ሀገር ውስጥ እንዲገባ እያደረግን ያለ ነው። አቶ ታፈሰ ወደ እርስዎ እንመለስ። ና ቀደም ሲል እንግዲህ አቶ ዩናታን ሲያነሱ እንደነበረ ከሀገር ውስጥ አስራ ሰባት ሺ ኩንታል ከውጭ ደግሞ ሀምሳ አራት ሺ ኩንታል እንደገባ እየገለጹልን ነበር። ና ከውጭ የገባው የሚበልጥ ይመስለኛል፣ በጣም በብዙ እጥፍ ይበልጣል። ና እኒህንን የስኳር አቅርቦት በሀገር ውስጥ ለመተካት ምን እየተሰራ ነው የሚለውና አመሰግናለሁ በመጀመሪያ የኢትዮጵያ ስኳር ኢንዱስትሪ ግሩፕን ወክዬ ስላደረጋችሁ እንግዳ ስላደረጋችሁኝ ኢቢሲን አመሰግናለሁ በእርግጥ የተነሳው ሀሳብ ከአቶ ዮናታን ትክክል ነው ሆኖም ግን ስርጭቷውን አቶ ዮናታን ያቀረቡት የአስራ ሰባት ሺህ ብቻ አይደለም በሀገር ውስጥ የስኳር ኢንዱስትሪዎች ተመርቶ የተሰራጨው የኢትዮጵያ እንግዲህ የግል አንዱ ከሚያሰራጩት አካላት እንጂ ብቸኛ አይደለም ከዛ ባሻገር በጣም በስፋትና በዋነኛነት የምናሰራጭበት መንገድ የህብረት ስራ ማህበራትን ዩኒየኖችን ሸማቾችን በመጠቀም ነው። እንደዚሁም በአሁኑ ሰዓት በአዲስ አበባ ከተማ የአዲስ አበባ ንግድ ስራዎች ኮርፖሬሽን ተቋቁሞ አጠቃላይ ለከተማው በሙሉ ተረፎ የሚያሰራጨው እሱ ነው። በዘንድሮ ዓመት በየወሩ 30 ሺህ ኩንታል እንደዚሁም ደግሞ ምርት በጨመረ ጊዜ ደግሞ እስከ 36 ሺህና ከዛም በላይ ኩንታልን በየወሩ እየወሰደ እያሰራጨ ነው ያለው። ከዚህ በተጨማሪ የኢትዮጵያ ንግድ ስራዎች ኮርፖሬሽንም እንደዚሁ ወስዶ የሚያሰራጭ አንዱ ነው። ከዚህ ባሻገር በዘንድሮ ዓመት የህብረት ስራ ማህበራት የማሰራጨት አቅማቸው ትንሽ ደከም ያለ ስለነበረ ሌላ ስትራቴጂ በመቀየስ ባለሀብቱን ጭምር ነው የንግዱ ማህበረሰብም ገብቶበት በጣም በርካታ በሚሊዮን የሚቆጠር ኩንታል እንዲሰራጭ ተደርጓል። ስለዚህ የ54 ሺህ እና የ17 ሺው ያው ማነጻጸሪያ ሊሆን አይችልም ግን፣ አሁን ያለው አሁን ያለው በሀገራችን ያለው የስኳር ምርት አቅርቦት ከውጭ የሚገባው ለመተካት አቀው ምን ያህል ነው ብለን መውሰድ እንችላለን? በጣም ጥሩ። እንግዲህ አስቀድመው ይህንን ጥያቄ ለመመለስ ቀደም የተነሳውን ጥያቄ መመለስ ይጠቅማል ይመስለኛል። ፍላጎቱን ከዚህ በፊት በየአመቱ ጥናት እናካሄዳለን። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ብቸኛው አቅራቢም ነው እንደ ሀገር። ከዚህ በፊት ከሁለት አመት ከሶስት አመት በፊት አቅርቦቱ በሙሉ ሲሸፈን የነበረው በኢትዮጵያ ስኳር ኢንዱስትሪ ግሩፕ ነው። በቀድሞ የስኳር ኮርፖሬሽን በሚባለው ማለት ነው። በዛን ጊዜም ከዛም በኋላ ባደረግነው ጥናት በ2010 አግሬሲቭ የሆነ ጥናት አጥንተናል። እስከ ገጠር ወርደን ያየንበት ሁኔታ አለ። በዛን ጊዜ የ96 ሚሊየን በላይ ነበር የህዝብ ቁጥራችን በአንድ ሰው በአመት 15 ኪሎ ግራም ፍጆታ ይኖረዋል ብለን ታሳቢ በማድረግ በዛን ጊዜ የነበረው አስር ነጥብ አምስት ሚሊየን ኩንታል በአመት ያስፈልጋል ነው። በአሁኑ ሰዓት እንደሚታወቀው ያው ህዝባችን በጣም እየጨመረን ያለው ከመቶ ሀያ ሚሊየን በላይ ነው እያለን ያው የምናስበው ይህንን እንግዲህ ታሳቢ ስናደርግ አስራ ሁለት ነጥብ አምስት ሚሊየን በአመት ስኳር ይጠበቃል ማለት ነው። ይህን እንግዲህ በስኳር ፋብሪካዎች ለመሸፈን ቅድም እንደተነሳ እጥረቷል አልተቻለም። ይሄ የራሱን የቻለ ምክንያት አለው። ለምንድን ነው የሚለው አሁን ያሉት ስኳር ፋብሪካዎች ያው በርካታ ናቸው። በቁጥር በስም ማንሳት ይቻላል። በሀገር ውስጥ የሚመረተው ግን ምን ያክል ነው? አሁን ላይ በሀገር ውስጥ የሚመረተው ሁሉም ፋብሪካዎች በሙሉ አቅማቸው የሚያምርቱ በተለይም በ80 ፐርሰንት ኤፊሽንሲ ነው እንዲያመርቱ እያደረግን ያለ ነው ከአምስት እስከ ስድስት ሚሊዮን ያመርታሉ ተብሎ ይጠበቃል። ሆኖም የተለያዩ ችግሮች አሁን በሀገሪቷ ውስጥ ያለውን የጸጥታ የሰላም ሌሎችንም ችግሮችን መስረት አድርገን ስናነሳም እስከ ሶስት ሚሊዮን በላይ እያመረቱ ይገኛሉ። ዘንድሮ ከአምስት ከስድስት ሚሊዮን አቅማቸው ነው አቅማቸው ነው አቅማቸው ነው እስከ ሶስት ሚሊዮን በላይ ማምረት የቻሉበት ጊዜ አለ። በዘንድሮ አመት ብቻ ብናይ እስካሁን የማምረት ስራውን እየሄንበትን ያለ ነው። በተለይ ፊንጫ ስኳር ፋብሪካ እያመረትን ያለው አሁን ራሱ ወደ 1.6 ሚሊዮን በላይ በዚህ ዘጠኝ ወር ከጀመር ከህዳርና ከጥቅምት ወር ወዲህ ባጭሩ ጊዜ ማለት ይቻላል አምርተናል። በተጨማሪም የምናምርተው ምርት እንደዚሁ ይቀጥላል የሚል ነገር አለን። ይሄ ነው። ከውጭ የሚመጣው በእርግጥ ከዚህ መጠን በላይ ነው። ምክንያቱም ያን ፍላጎቱን መሸፈን ግድ ስለሚያስፈልግ እና ምናልባት አሁን በሀገር ውስጥ ያለውን ስናስተያየው አስራ ሁለት የሚለው አንድ አራተኛው ነው እንግዲህ እያመረትን ያለነው ከሚፈለገው አኳያ ካየ ነው ማለት ነው። እና ስለዚህ አገር ውስጥ ምርትን በደንብ ማጠናከር ይጠይቃል። ያሉን ፋብሪካዎች የበለጠ የማምረት መጠናቸው እንዲጎለበት እየተሰራ ያለው ስራ ምንድን ነው? ሙሉ በሙሉ ማምረት ያቃታቸው ዋና ችግር ምንድን ነው የሚለው እሺ አመሰግናለሁ። አጠቃላይ በአሁኑ ሰዓት ምርት አምርተው ወደ ገበያ ማውጣት የሚችሉ ፋብሪካዎቻችን ስምንት ናቸው። አንጋፋውን ወንጂን ጨምሮ የፊንጫ፣ የመተሐራ፣ ከሰም፣ ጣና በለስ፣ የኦሞ ኩራዝ ስኳር ፋብሪካ ቁጥር ሁለት እና ቁጥር ሶስት አርጆ ዲዴሳ ስኳር ፋብሪካዎች፣ እነዚህ በምርት መስመር ላይ ያሉ ናቸው። በአሁኑ ሰዓት አክቲቭሊ እያመረቱ ያሉት የፊንጫ፣ የመተሐራ፣ ወንጂ የኦሞ ሁለቱ ፋብሪካዎች ናቸው። እንግዲህ ሌሎችንም ወደ መስመር ለማስገባት እየተሰሩ ያሉ ስራዎች አሉ። ፕላስ ወደ ሙሉ አቅማቸውም እንዲመጡ እየሰራን ያለበት ሁኔታ አለ። በተለይም ባለፉት ሶስት ሁለት አመታት የሪፎርም ስራዎችን ለመስራት ሞክረናል። ሪፎርሙን አያይዘው ያነሱታል፣ ግን ዋና ችግራቸው ምንድን ነው? እንግዲህ ስኳር ፋብሪካዎቻችን በአሁኑ ሰዓት የሚጠብቅባቸውን ለማምረት የመጀመሪያው ችግር የሚሆነው እንደ ሌሎች ፋብሪካዎች ወደ ህዝብ፣ ወደ ከተማ፣ ወደ ማዕከል ሀገር ያሉ አይደሉም። በጣም ርቀት ላይ ያሉ ናቸው ካለው የውሃ አቅርቦት፣ የአየር ንብረት መስማማት ያፈለመነት ይህን የመሳሰሉትን ይዞ በጣም ጠረፍና ቆላማ አካባቢዎች ናቸው ያሉት። ርቀት ላይ ስላሉ የጸጥታና የሰላም ችግሩ የመጀመሪያው ነው። በዛ አካባቢ ሰራተኛውም አመራሩም ቆይቶ ግባት እንደ ልብ ቀርቦ የሚፈልገው ነገር ሁሉ ለመስራት ያው በስጋት ውስጥ የሚሰራ ስራ ስለሆነ የመጀመሪያው ችግር ውስጥ ነው የሚሆነው። በእርግጥ በአሁኑ ሰዓት በብዙ ጥረትና ትግል እየተሻሻሉ ያሉ ሁኔታዎች እንዳሉ ሆነው፣ ሌላው በፋብሪካው ደረጃ ስንመለከት በውስጥ የአገዳ ሽፋኑም በዛው ልክ በጣም ከፍተኛ ችግር ያለበት ነው። የአገዳ ሽፋኑ ከመሬት አቅርቦት ጋር ይያያዛል። እንግዲህ እያንዳንዱ ፋብሪካ በጣም ሰፊ የሆነ መሬት ይፈልጋል። ፊንጫ ብቻ ብንወስድ ወደ ሀያ ሺህ ሄክታር ነው ዴማንድ የሚያደርገው ሌሎችም እንደዚሁ ኦሞ ላይ ብንወስድ እስከ 175000 ሄክታር ይፈልጋል ተብሎ በመጀመሪያ ጥናቱ ሲጠና ያየ ነው የነበረ ነው። በአሁኑ ሰዓት ግን እጅግ በጣም ጠባብ የሆነ አነስተኛ የሆነ የመሬት ሽፋን ያለው ሌላው ደግሞ ከዚህ ጋር ተያይዞ ኢቭን ባለው ራሱ ለማስኬድ የመስኖ መሰረተ ልማት ዝርጋታው አንዱ ማነቆ የሆነ ነው። ለምነቱን አፈሩን በመጨመር ምርታማነትን ምርቱንም ለመጨመር የመስኖ መሰረተ ልማት እጅግ በጣም ወሳኝ ነው። ከዚህ ጋር የባለድርሻ አካላትን ለማሳተፍና ለመስራት የተሰራ ስራ አለ። ሆኖም ግን በበቂ ሁኔታ የተሰራ ስላልሆነ ምርታማነቱንም ምርቱንም ለመጨመር ያልቻልንባቸው በጣም በርካታ እንትኖች አሉ። ሌላው እንግዲህ ከፋብሪካዎቻችን ከውስጥ አቅም በመነሳት እየሰራን ያለ ነው። በርካታ ስራዎች አሉ። እንግዲህ በውስጥም የምናያቸው ችግሮች እንደዚሁ መጠነኛ ኮንትሪቢሽን አላቸው ማለት ነው። ወደ ሪፎርም ወደ ኋላ ላይ እንመለሳለን። ወደ አቶ ዮናታን እንመለስና እናንተ እንደ ተቋም እንደ ድርጅት በአቅርቦት ዙሪያ ያለውን ችግር ለመፍታት የእናንተ ሚና ምን ያህል ነው? እንግዲህ እንደ ሀገር የሀገር ውስጥ ፋብሪካዎችን በቂ ምርት ካለማምረታቸው ጋር ተያይዞ እንደ አንድ የልማት ድርጅት ምን ማድረግ አለብን የሚለውን የአቅርቦትንም ከማረጋገጥ አኳያ አንዱ የምንወስደው ነገር ምንድን ነው? ከውጪ ወደ ሀገር ውስጥ ማስገባት ከሚችሉ አቅራቢዎች ጋር በጋራ መስራት ነው። በዚህም ቅድም እንደ ገለጽኩት የጠቀስኩትን ያህል መጠን ወደ ሀገር ውስጥ በማስገባት ወደ ሁሉም ቅርንጫፎቻችን ምርቱን ተደራሽ በማድረግ ህብረተሰቡ በተመጣጣኙ ዋጋ ማግኘት የሚችልበትን እድል ለመፍጠር ተሞክሯል። ከዚህ በተጨማሪ ደግሞ በቀጣይ በተለየ ቀጣዩ ክረምት ወራት ደግሞ ፋብሪካዎች ሙሉ በሙሉ ማቆም የሚያቆሙበት ወቅትም ከመሆኑ ጋር ተያይዞ ወደ 146 ሺህ ኩንታል ስኳር ኦልሬዲ ውል የተያዘ ውላለ እስከ ሰኔ 30 ድረስ ተጠናቆ እንዲገባና ወደ ሁሉም ቅርንጫፎቻችን አድሬስ እንዲሆን እየተሰራ ነው ያለው ማለት ነው። ከዚያ አኳያ ዋጋው እንግዲህ የልማት ድርጅት እንደመሆኑ መጠንና የፕሮፊት ድሪቨን ሳይሆን ፐብሊክ ሰርቪስ ላይ ፎከስ አድርጎ የሚሰራ ተቋም ስለሆነ በተመጣጣኝ ዋጋ የተወሰነ በመመሪያ በተገደበ የትርፍ ህዳግ ብቻ ለህብረተሰቡ እየተሰራጨ ያለበት ሁኔታ ነው ያለው። አሁን ምን ያክል የተጠና ነው እና ለሚፈለገው ይሄ በአቅርቦት ለሚፈለግበት አካባቢ ለማድረስ አኳያ ምን ያክል በተጠና መንገድ ነው እየሰራችሁት ያላችሁት? እንግዲህ በርካታ ቅርንጫፎች በሁሉም ክልሎች ወረዳዎችን እና ዞኖችን ጨምሮ አሉን። ያለው ፍላጎት እንደ ሀገር እንደሚታወቅ ነው ከፍተኛ የሆነ ፍላጎት ነው ያለው። ስለዚህ ስርጭቱን ፍትሐዊ ከማድረግ ጋር ተያይዞ ሁሉም ክልሎች ያሉ ቅርንጫፎቻችን ላይ ምርቱን ተደራሽ ከማድረግ አኳያ በሚገባ እየተሰራ ነው የሚካሄድበት ያለው ጥሩ አቶ ታፈሰ ወደርሶን መለስ፣ የአሁን ላይ የስኳር ፋብሪካዎቻችን በሚፈለገው መጠን ምርት እንዲያመርቱ ለማድረግ የተለያዩ የሪፎርም ስራዎች እየተሰሩ ነው፣ ወደ ግል የማዞር ስራም እንዲሁ የግል ዘርፉን ለማሳተፍም ጥረት እየተደረገ ነው እና አጠቃላይ የሪፎርም ስራው ምን ይመስላል? ውጤቱስ ምንድን ነው? አመሰግናለሁ። እንግዲህ ያው የውጤታቸውን እጅግ እንዲያሻሽሉ እንዲጨምሩ ለማድረግ እንደተጠቀሰው ሪፎርም በጣም ወሳኝ ነው። በተለይ ከሶስት አመት ሁለት አመት በፊት ጀምሮ መጠነ ሰፊ የሆነ የሪፎርም ስራዎች ተካሂደዋል። ከዚህ አንጻር የውስጥ የሪፎርም ስራዎችን በተመለከተ ትልቅ ለውጥ የተደረገው የአደረጃጀት ለውጥ ነው። የአደረጃጀት ለውጡን ሳነሳም አስቀድሞ ሁሉም ስኳር ፋብሪካዎች በማዕከል ነበር የሚመሩት። በማዕከል በሚመሩበት ሰዓት ጥሩ ጠንካራ የሚያመርተውንም ደካማውንም አንድ ጋጃሙሎ የሚሄዱ ሁኔታ ስላለ አንዱን አንዱን የማዳከም ስራዎች እጅግ በስፋት ይታዩ ነበር። ያንን ችግር ለመቅረፍ ምድር የተደረገው ራሳቸውን ችለው ቢወጡ ቢደራጁ ቢቋቋሙ የበለጠ ያመርታሉ ከሚል እሳቤ፣ ከዚህ እንግዲህ መንግስትም ልዩ ትኩረት ሰጥቶ የኢንዱስትሪ ግሩፕ የስራ አመራር ቦርድም ልዩ ትኩረት ሰጥቶ አምስት የሚሆኑ የስኳር ፋብሪካዎች ራሳቸውን ችለው ተዳይቶ እንዲወጡ ተደርጓል። ይሄ የመጀመሪያው የሪፎርሙ መነሻ ነው። በራሳቸው ቦርድ እንዲተዳደሩ ተደርጓል። የመወሰን አቅማቸው እንዲያድግ ተደርጓል። ማንኛውንም ስራ በራሳቸው አቅድ የሚሰሩበት፣ ማንኛውንም ውሳኔ በራሳቸው የሚወስኑበት ሁኔታ ነው የተፈጠረው። ከዚህ አኳያ እንግዲህ የመጣው ለውጥ የወንጂ ስኳር ፋብሪካን በዋናነት ማንሳት ይቻላል። በፊት ከሶስት ዓመት በፊት ለሰራተኛ ደሞዝ መክፈል ያልቻለ ስኳር ፋብሪካ በአሁኑ ሰዓት ላይ በሚሊዮኖች የሚቆጠሩ ትርፎችን የማምጣት ሁኔታ ታይቷልና እጅግ ውጤታማ ነው። ሌላው ከአሰራር አኳያ ቀደም እንዳልኩት በርካታ የሆኑ ደንቦች፣ መመሪያዎች የተዘጋጁበት ሁኔታ አለም ይሄ በዋናነት ፋብሪካዎች የመወሰን አቅማቸው እጅግ በጣም እንዲያድግ ሪሶርስንም ሆነ የመወሰን አቅምን ዲሴንትራላይዝ የማድረግ ወደ ታች የማውረድ ስራዎች ስለተሰሩ ከፍተኛ ለውጥ አምጥቷል የሚል ሀሳብ አለን። ይህን እንግዲህ ስናደርግ በመጀመሪያ ቁጭ ተብሎ ችግሮችን የመለየት ስራዎች ናቸው የተሰሩት። ችግሮች የተለዩ፣ አምስት ዓመት የስትራቴጂ ፕላን ተዘጋጀ። ይህ አሁን ያልኩትን ጨምሮ በርካታ ስራዎች እንዲሰሩ ተደረገ። በውስጥም በውጭም ያሉ ችግሮች በሙሉ ተለቅመው እንዲለዩ ነው የተደረገው። ከዚህ አኳያ የውጭ ባለድርሻ አካላትም እዚጋ ትልቅ አስተዋጽኦ ስላላቸው ቅድም ያነሳሁትን የአገዳ ማሳ ሽፋንን በተመለከተ የመንግስትም ሆነ የሕዝብ አካላት እጅግ በጣም ወሳኝ ናቸው። መሬትን የማቅረብ ስራዎች መሰራት አለባቸው። የመስኖ መሰረተ ልማት ከስኳር ጋራ በጣም ከፍተኛ ጥብቅ የሆነ ቁርኝት ነው ያለው። የአካል ካል ከሌለ በስተቀር ምርትም ምርታማነትም ሊያድግ አይችልም፣ ማሳም ቢጨመር መሬትም ቢሰፋ። ይህን ከማድረግ አኳያ አሁንም ከመንግስት የሚመለከታቸው መስሪያ ቤቶች ጋራ ከግል ተቋራጮች ጋራ በመስራት የተሄደበት ሂደት በጣም ሰፊ ነው። ሌላው እንግዲህ በውስጥ ያለውን ችግር ለመቅረፍ በምርምር መታገዝ አለበት ስኳር። ስለዚህ የምርምር ስራዎቻችንን በተለይ አዳዲስ የአገዳ ዝርያዎችን ከማስተዋወቅ አንጻር አዳዲስ እና ሊጠቅሙ የሚችሉ ቴክኖሎጂዎች ከማስተዋወቅ አንጻር የተሰሩ በርካታ ስራዎች አሉ። እንዲሁም የስኳር ኢንዱስትሪ ግሩፕ የራሱ የሆነ የስኳር አካዳሚ አለው። የሰው ሀብቱ ላይ የተሰራው ስራ እጅግ በጣም ከፍተኛ ነው። ከሚመለከታቸው የመንግስት አካላት እውቅና ያገኘባቸው የትምህርት መስኮች አሉ። የአጭር ጊዜ ስልጠና፣ የረጅም ጊዜ ትምህርት እየተሰጠን ያለው ከዚህ ውጭ የሆኑትን ከከፍተኛ የትምህርት ተቋማት ጋር በመተባበር እስከ ሶስተኛ ዲግሪ በማስተማር ችግሩን በራሱ እንዲፈታ የተደረገበት ሂደት እጅግ በጣም ሰፊ ነው እና ይህንና የመሳሰሉ ሰፊ መጠነ ሰፊ የሆኑ የሪፎርም ስራዎችን በመስራት በአሁኑ ሰዓት እነዚህ ራሳቸውን ችለው የወጡ የወንጂ፣ የመታራ፣ የፊንጫ ስኳር ፋብሪካ ቀደም ካልኩት ከሀገራዊ ችግር ባሻገር ራሳቸውን ችለው ከመስራት አኳያ እጅግ መጠነ ሰፊ ውጤት የታየበት ነው የሚል አስተያየት አለ። አው ከዚህ ጋር እንግዲህ ከሪፎርም ጋር ተያይዞ በርካታ ነገሮችን እያነሱልን ነበር ና የስኳር ፋብሪካዎችን ለመገንባት በርካታ ገንዘብ ፈሰስ እንደተደረገ ይታወቃል። ይህ ስለምን እንግዲህ የስኳር ፋብሪካዎችን አዳዲሶችን ለምን መገንባት አልተቻለም? እንዲሁም ደግሞ የውጭ ምንዛሬን ማስቀረት ስለምን አልተቻለም የሚለውን እስኪናንሳ በጣም ጥሩ እንግዲህ አስቀድሞ ከዓመታት በፊት እንደሚታወቀው ሶስቱ ስኳር ፋብሪካዎች ነበሩ። በዋናነት የሚታወቁት የወንጂ መታራ ና ፍንጫ ስኳር ፋብሪካዎች በተለይ እስከ 2003 ዓ ም ከዛ በኋላ ግን እንደ ሀገር ያለውን ፍላጎት መሰረት በማድረግ እንደዚሁም ሀገራችን ኢትዮጵያ ለስኳር ምርት ምቹ የሆነ መደላደል ስላላት ከ10 እስከ 15 የሚሆኑ አዳዲስ የስኳር ፋብሪካዎች ይገነባሉ ተብሎ ቅድ የተያዘበት ሁኔታና በዛው አግባብ የተኬደበት ነበረ እንግዲህ በዛ ሂደት ነው ከሶስት ወደ ስምንት ለመድረስ የተቻለውም ያን ሂደት በማለፍ ስለሆነ የተጀመረው ጅምር ያው ውጤት አምጥቷል የሚል ሀሳብ አለን አስተያየታለን ከዛ በተጨማሪ አሁን ተጀምረው ይቀጥላሉ የሚል ሀሳብ አስተያየት ያለን በፕሮጀክት ደረጃ ያሉ ፋብሪካዎች እንትኖች ፕሮጀክቶች አሉ ስለዚህ እነሱን ይዘን የተሻለ ምርት በማምረት ፍላጎቱን ለማርካት እየተኬደበት ነው ያለው። ያው እንደተባለውም በርካታ ከውጭም ከሀገር ውስጥም ብድር ተወስዷል፣ ኢንቨስት ተደርጓል። ምናልባት እንግዲህ ጠፋ የሚባለው ብር አልጠፋም፣ ኢንቨስት ነው የተደረገው ግን በውጤት ስላልተቀየረ ምናልባት ውጤቱን እንግዲህ መጨረሻ ላይ መመዘን ስላለብን ከዛ አንጻር ስንገመገም ያው ክፍተት አለ የሚለውን ሁሉም ወስዶ ይህን ለማስተካከል ለማሻሻል የተከተበት ሁኔታ አለ። እንደ መንግሥት እንግዲህ ይህንን ችግር ለመቅረፍ ወደ ግል ባለሀብቶችም ለማስተላለፍ እየተደረገ ያለ ጥረት አለ። ስለዚህ የግል ባለሀብቶች ከውጭም ከሀገር ውስጥም ተጋብዘው ፍላጎታቸውን አቅርበው እየተገመገመ አንዳንዶችን እንግዲህ ወደ ማጠናቀቅ ደረጃ ተደርሷል የሚል እንግዲህ በመረጃ ደረጃ አለን። እኛ አይደለንም ይሄን የምናደርገው በመንግስት የተመደበ ራሱ የቻለ አካል አለ። ሶ ይህንንም ጨምሮ በውስጥ ያሉትን ደግሞ ያሉትን ችግሮች ነቅሶ ለማውጣት እየተገረበት ያለው ስራ አለ። እንግዲህ ቅድም የሪፎርም አካል ብዬ እንትን ያልኩት ራሳቸውን ችለው እንዲወጡ ሲደረጉ ፋብሪካዎች ፕሮጀክቶች በጎን ስላሉ ምናልባት የነሱን ሀብት በመጠቀም እነኛን እንዳያቀጯቸውና የምርታማነት ስራቸውንም እንዳያስተጓጉሉ በሚል ሀሳብ ስለሆነ ይህንም የመለየቱ አንዱ የመፍትሄው አካል ነው ብለን ይህንበት ያለ ነው። አዳዲስ ፕሮጀክቶችም በአሁኑ ሰዓት በእርግጥ እየተሰራ ያለ ሳይሆን ያው በፕሮጀክት ፌዝ ላይ ያሉ አሉ ሊቀጥሉ የሚችሉ አሉ። እነዚያን አግሬሲቭሊ በማጥናት ለመንግስት ውሳኔም እያቀረብን ያለንበት ሁኔታ አለ። ውሳኔ የሚያገኝ ከሆነ እነሱን የምናስቀጥልበት አግባብ ይኖራል ማለት ነው። ጥሩ። አቶ ታፈሰ አሰፋ የኢትዮጵያ ስኳር ኢንዱስትሪ ግሩፕ የማርኬቲንግ ዘርፍ ምክትል ዋና ስራ አስፈጻሚ፣ እንዲሁም አቶ ዮናታን ሲሳይ የኢንዱስትሪ ግብዓት ልማት ድርጅት የኢንዱስትሪ ውጤቶች ግዢ ዳይሬክተር፣ ሁለታችሁም በማለዳው ጊዜያችሁን ሰውታችሁ ስቱዲዮ ስለተገኛችሁልን እናመሰግናለን። መልካም ቀን ይሆንላችሁ። እናመሰግናለን።